በአንድ ቀን እርምጃዬ ቢሆን ስንፍና የባጀው የመውደቅ መነሳት አንታለህ በፊቴ ወደ ኋላ ብዞር ነፍሴ ልትመልሳት በመሄድ በመምጣት ላባከንኩት ዕድሜ ራሴን በወቅስም መጽናት እያቃተኝ ከመሸ በኋላ ዘግይቼ ብደርስም አንተ አትለወጥም! ልቤ ምጸተኛው ከፍቅርህ ምዕራፍ ምኞት ያገንነው ልመጣ ስነሳ ሁሌ ዘገያለሁ። አንድ ቀን እላለሁ ጌታዬ አንድ ቀን ብቻ አንድ ቀን ዳግም ተሰርቼ የምወለድበት በእውነት ለማምለክ በእንባዬ መባ ፊትህ የምቆምበት ዓለምን ረስቼ በመቅደስህ ዕጣን በዜማ ተውቤ የምፈጠርበት እንደ ደጉ ዘመን ልክ እንደ ልጅነት ይናፍቀኝ ይዟል ከመስቀልህ ግርጌ ቆም የምታይበት ጌታ እውነት ናፍቀህኛል፣ እንደ መቅደላዊት እግር ስር መጎዝጎዝ የዘመን ሸክሜን በፊትህ መናዘዝ የስምዖን ቁጣ ግልምጫ ሳልፈራ በልቤ ስብራት ዘመኔ ሲከብደኝ ቀን እየናፈኩኝ ወዳንተ ለመምጣት እግሮችህን መሳም በእንባህ እያጠብኩ በጸጉሬ ላብስ ደንዳናው ምጸቴን በፍቅርህ ጅራፍ በቃልህ እስኪታረስ ናፍቀኛል ጌታ፣ እውነት ናፍቀኸኛል። ሰው ከሚያየኝ በላይ በፍቅር ዓይኖችህ በስስት ስታየኝ ተነስ ልጄ ብለህ በናፍቆት ስታቅፈኝ ናፍከኝ ናፍከኝ፣ በምን ልማልልህ፣ በምን ልማልልህ፣ ማርያም ልበልህ። ስለ ክብርህ ይህን ዓለም ስለ ናቁ በጌ ደክማት ናፍቀኛል ነፍጠኛሉነት ጌታዬ መራቅ ስታ ለምድ በኑሮ ስኬት ቃል ዘዟ ወርቅ የመሰለ ፍኖት ዘርግታ ስኬት ማባበል

ምን ናፈከኝ! አንድ ቀን አለህ ሰርተ የምጠብቀኝ ከመከራ ስር በአለም ደስታ ያስተማርከኝ ተጠራኛለህ ታፈቅረኛ አለ ከነበደሌ በፍቅር ልታቅፈኝ ጌታ ናፍከኝ ጌታ ናፍከኝ ናፍቀኝ ደጅ መሰሰት ያውቅ ቸር መዳፎች ናፍቀኝ ናፍቀኝ ናፍቀኝ የጣኑ ሽታ ጽጌ መሐዛ ቅዳሴው ዜማ ቀልብ የሚገዛ የፍቅርህ ቅፊት የሚያወዛ ሰዓታት ኪዳን ቅኔ ማህሌት ጨለማን አልፎ መድረስ ካንተ ቤት። ናፍቀኝ ናፍቀኝ ማርያምን ማርያምን ማርያምን ማርያምን ጌታዬ በጣም ናፍቀኛል። ነፍሴን እስኪያማት ቤቴ ምናፍቃለች በዚህ ዓለም ብክነት መኖር የደከማት ናፍቀኛል። አዱ አብ ቅዱስ አዱ ወልድ ቅዱስ አዱ ውህቱ መንፈስ ቅዱስ በፊትህ መንበር ከክለ ለነፍሴ ረፍቷ ነው ጊዜ ቅዳሴ መንፈስ የሚያሳርፍ ሰማያዊ ዜማ የሌሊት ውዳሴ ጎሳ ልብ የቃለ ሰናይ ጎሳ ልብ የቃለ ሰናይ ጎሳ ልብ ቃለ ሰናይ የካህኑ ዜማ ምኞቴን ተሻግሮ ነፍሴን መዘመዛት ጌታዬ አንድ ቀን የባከነ ልቤን ከቤት መልሳት እንደ ያኔው ዘመን እንደ ያኔው ዘመን ልክ እንደ ልጅነት ምስለ ኩልክሙ ተሰጦ ለመልስ ቆሜ ባንቀሃዱ ወደ አንተ ለመድረስ ስንፍና ይንማረው ይቅናልኝ መንገዱ ናፈከኝ ናፈከኝ ናፈከኝ ምልሁን ናፈከኝ ጌታዬ ማርያምን ማርያምን ማርያምን ጌታዬ በጣም ናፈቀኛል። ነፍሴን እስኪ አማት ቤቴም ናፈቀ ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ናፍቀኛል። ልከኛ ባልሆነ የዘማሪ አልባስ ልኬን እያስታጠቁ ላመልከ ስጓጓ በልጅነት ሥጋ በሰንበት ትምህርት ከቤትህ እንዳደግኩ በንጹህ ሕሊና አድፈት በሌለበት በጉባኤ መሃል ፊት ተሰልፌ መስቀልክን እያየው የምዘምር ነበርኩ። ስጋዬን አልፌ ናፈከኝ ጌታዬ፣ ናፈከኝ ናፈከኝ አንተዬ። ለመምጣት ብመኝም የሰጠኸኝ ቀኖች አለፉ እንደዋዛ። በስጋዬ ችሎት ሸንጎ እየቆምኩኝ ሰበቤ እየበዛ፣ አንተ ግን ጌታዬ፣ አንተ ግን አባቴ፣ አንተ ግን አምላኬ የትዕግሥት መጠን ዘመኖቼን ቀድሞ እኔን ይፈጥረኛል ቀኔን እየጣለ በደሌን ሲሰርዝ ቀኖቼን ይቀድማል። ልመጣ ናፈኩኝ ልመጣ ናፈኩኝ። በኒቆዲሞስ የሌሊት መንገድ ቃልህን ልማር ቀንበሬን ሰብረ ፍቅር ሲጠራኝ ለምን ንቄ ከቤትህ ላድር። ልምጣ በሌሊት ልምጣ በሌሊት ልምጣ በሌሊት ልገስግስ ማታ ከደጅ ልጥና ከዓለም ይልቅ የነገርከኝን አንዳችም ሳይቀር ላድምጥሙና አንድ ቀን እኮ አንድ ቀን አንድ ቀን አንድ ቀን ጠንካራ አገልጋይ እሆናለሁና አንድ ቀን ጌታዬ አንድ ቀን አንድ ቀን አባቴ ከመስቀል ላወርድህ እመጣለሁና አንድ ቀን እያልኩኝ ብልህም ስንፍናዬን ታክሰ ናፍቆት ሲጠና ከበሬ ይደርሳል። በዘጋሁት ሽንቁር ባልከፈትኩት ደጄ ከልፈኝ ዘልቀሃል። በመመኘት ናፍቆት ዓይኖቼን ጨፍኝ መች ልምጣ እያልኩኝ በሰጠህኝ እድሜ ወደ አንተ ለመድረስ አንድ ቀን አጣሁኝ። አንድ ቀን እላለሁ አንድ ቀን እላለሁ፣ ስትናፍቀኝ ጌታ ደጅህን ለመርገጥ አንተ ግን ከደጄ እስከ ዛሬ ያለ ሕይወቴ ልትገልጥ አንድ ቀን አንድ ቀን አባቴ አንዳንዴም በድንገት አንዳንዴም በድንገት ሌንግኖስን አርገኝ ለክፋት ስወጋህ ለምህረት ዘንብል አንድ ቀን ጌታዬ ያደፈ ዘመኔን በፍቅር ተቀበል በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኝ ልታቅፈኝ ስትቸኩል አንተም ዝም አትልም።